ዊ የሀብት አጠቃቀምን ማስፈን የመንግስት ተቋማትንና የግሉን ዘርፍ በማገዝ አስተማማኝና ዘመናዊ የግዢ ስርዓትን ለመዘርጋት ያስችላል። በርካታ ተቋማትን በያዘችው አዲስ አበባ ውስን የሆነውን የመንግስትና የሕዝብ ሀብትን በአግባቡ ለመጠቀም የተቋቋመው የአዲስ አበባ ከተማ አስተዳደር የመንግስት ግዢና ንብረት ማስወገድ አገልግሎት የመንግስት ተቋማትንና የግል ድርጅቱን በተለያየ አሰራር ለማስተሳሰር በከተማዋ ሁለንተናዊ እድገት ላይ የበኩሉን እየተወጣ ይገኛል። ተቋሙ በተለያዩ ጊዜያት ከመንግስት ተቋማት የሚመጡለትን ጥያቄ አግባብነት ባለው መልኩ ለመመለስ በተመረጡ የገበያ ስፍራዎች ወቅታዊ የዋጋ ግምት ለማወቅ የገበያ ጥናት ያከናውናል። ዛሬ የምሰሩ ስራዎች አሉ። ሁለት ስራዎች አሉ ማለት ነው። አንደኛው ከዋጋ ማስተካከያ ጋር ተያይዞ ከውል አስተዳደር ዳይሬክቶሬት የመጣ ስራዎች አሉ ማለት ነው። እነዛ ስራዎች ላይ ጥናቶች ይደረጋሉ ማለት ነው። ሁለተኛው ደግሞ ከመነሻ የጨረታ ዋጋን መሰረት ያደረገ ከግዢ ዳይሬክቶሬት እቃዎች መጥተዋል። እነዛ ዛሬ የሚጠኑ ናቸው። በዚህ ሶስት ቀን ውስጥ መጠናቀቅ ያለባቸው ስራዎች ናቸው ማለት ነው። ከዛሬ ጽዳት እቃና ስቴሽነሪ ነው ይዘን የመጣነው። እንግባና እንይ እስኪ። ሰላም፣ እንዴት ናችሁ? አለን የጽዳት እቃና ቦክስ ፋይል ወቅታዊ ዋጋ ጥናት ልናጠና ነበርና አላችሁ ዋጋ፣ ወቅታዊ ዋጋ ጥናት አላና? እሺ፣ በቃሽ። የነዚህ እቃዎች ዋጋ ባትን ጨምረሽ። እሺ እዚህ ጋሙ የለን። እሺ እና የምንሰራው ስቴሽነሪ ጽዳት እቃና አክሰሰሪ ነው። አሁን የሰጡኝ ግዢና ማስወገጃ የዋጋ ጥናት ነው። በብዛት ይመጣሉ ሁሌም፣ እኛም ደግሞ በደስታ እናስተናግዳቸዋለን። ዋጋ ጥናት ይሰጡናል። የተለያዩ ዝርዝሮች ስቴሽነሪ፣ ጽዳት እቃና ሌላ አክሰሰሪ እቃዎችን ያመጣሉ፣ ዋጋ እንሰጣለን። ዛሬ እንዳጋጣሚ ሆኖ የስቴሽነሪ እና የጽዳት እቃዎችን ወቅታዊ ዋጋ ምን ይመስላል የሚለውን መረጃ ለመሰብሰብ ነው። በካሳንችስ የተገኘ ነው። እንግዲህ ገብተን መረጃዎችን እየሰበሰብን ነው። የሚሰጡንንም ነጋዴዎች አሉ። ፈቃደኛ ሆነው በደንብ አሽገው ምናምን ይሰጡናሉ። ስፔኩን አይተው በስፔኩ መሰረት መረጃው ይሰጡናል። የገበያ ጥናት ስናጠና መጀመሪያ ከቅርብ ኃላፊ ስምሪት ይሰጠናል። በተጠየቀው ሚኒመም ስፔሲፊኬሽን ወይም የፍላጎት መግለጫ መሰረት ከቅርብ ኃላፊያችን ስምሪት ተሰጥቶን የተሰጠንን ስራ ተከፋፍለን ከስራ ባልደረቦቼ ጋር በተለያየ የማርኬት ፕሌስ ጥናት እንወጣለን ማለት ነው። በግዢ ዘርፍ ለሚከናወኑት በሶስት አጋጣሚዎች ሊጠና ይችላል። አንደኛ ጨረታ ሰነድ ለማዘጋጀት ሁለተኛ የጨረታ ሰነዱ ከተዘጋጀ በኋላ የፋይናንሲያል ግምገማውን ለማስኬድ። ሶስተኛ ደግሞ ያው አቅራቢዎች ሲገቡ በየሶስት ወር የዋጋ ማስተካከያ ይደረጋል። ከዛ በኋላ እሱ የዋጋ ማስተካከያ ለማድረግ የገበያ ወቅት የገበያ ዋጋ ጥናት ይጠናል። እነዚህን ነገሮች ለማሳካት በግዢ ዘርፍ በኩል ይከናወናል። ሁለተኛ ነገር ለማስወገድም የጨረታ መነሻ ዋጋ ፊክስ ለማድረግ ለመወሰን ወቅት የገበያ ጥናቶች ይደረጋል። ለሶስት መሰረታዊ ጉዳዮች ላይ ገበያ ጥናት እናጠናለን ማለት ነው። ለዚህም አንደኛ የጨረታ መነሻ ዋጋ ለግዢ ዳይሬክቶሬት የሚሆን ማለት ነው፣ ለትሬሽሆልድ ለመወሰን የገበያ ጥናት እናጠናለን። ሁለተኛ ደግሞ በተመሳሳይ ለፋይናንስ መክፈቻ፣ ጨረታው ከወጣ በኋላ ፋይናንስ ጨረታ ለመክፈት ሲሉ የገበያ ዋጋዎችን እናጠናለን ማለት ነው። ሁለተኛው ውል ያሰሩ ተወዳዳሪዎች አሉ። በማዕቀፍ ስምምነት ግዢ ላይ ውል የወሰዱ አቅራቢዎች አሉ። ለነሱ በየጊዜው የሚያቀርቧቸው ጥያቄዎች አሉ። ገበያውን መሰረት ያደረገ ዋጋ ማስተካከያ ይሻሻልልን ብለው ጥያቄ ሲያቀርቡ እነሱን መሰረት አድርገን ለማሻሻያ ለዋጋ ማሻሻያ ገበያዎች እናጠናለን ማለት ነው። በሶስተኛ ደረጃ ደግሞ እንደ ተቋማችን አንዱ ተግባር የሚወገዱ በከተማ አስተዳደሩ ስር ያሉ ተቋማቶች የሚወገዱ ንብረቶች አሉ። እነዚህ ንብረቶች ተሽከርካሪና ምድብ ንብረቶች ናቸው። ለነሱም እንደዚሁ የጨረታ መነሻ ዋጋ የሚሆን የገበያ ጥናቶች እናጠናለን ማለት ነው። የምናጠናው ዳታ ስፔሲፊካሊ አሁን ግዢ ሲመጣ በዚህ ወቅት በዚህ ጊዜ በዚህ ጊዜ አይደለም። ግዢ ጥናቶች ይመጣሉ። የግዢ ፍላጎቶች ከመጡ በኋላ ሲመጡ ይመጣሉ እንጂ በዚህ በዚህ ወቅት ወቅት ወቅት ምንለው ነገር አይደለም። አሁን ምክንያቱም ያ ጊዜ ማባከን እየሆነ ስለሆነ በመጀመሪያ በፊት ሲቋቋም በየሶስት ወሩ ሙሉ ቃ እናጠና ነበረ። ግን ከምናጠናው የመንግስትን ጥቅም ከማስከበር ስ የምናባክነው ጉልበት እየበዛ ስላስቸገረ ዝም ብሎ ይመጣላታል። አዎ ይቀማቻል፣ ይቀማቻል። እነሱን ለመቅረፍ በየወሩ እንትኖች በመጡ ቁጥር፣ ጥያቄዎች በመጡ ቁጥር እናጠናለን። ሁሌም ጥናት ይካሄዳል። ጥናት የሚካሄደው ግን ሳይጠየቅ ዝም ብሎ በዘፈቀደ አይደለም። ጥያቄዎች ይመጣሉ። የጨረታ ሰነድ ለማዘጋጀት፣ ፋይናንሻል ሰነድ ለመክፈት፣ እንዲሁም ደግሞ የዋጋ ማስተካከያ ለማድረግ ና የሚወገዱ ንብረቶች የመነሻ ዋጋ ነው ጥናት የምናካሄደው እንደ ቢሮ ማለት ነው። ስለዚህ እነዚህ ጥያቄዎች በመጡ ቁጥር ሁሌም ጥናት አለ። ተጨማሪ ስራዎችም ሊመጡ ይችላሉ። ተጨማሪ ስራዎች ማለት ለምሳሌ ለውስጥ ግዥም ልናጠና እንችላለን። እንዲሁም ደግሞ አሁን ያለው ማርኬት ምን ደረጃ ነው ያለው የሚለውን መሰረት ተደርጎ ለዋጋ ማሻሻያም ለጨረታም በማይሆንበትም መልኩ ገበያዎችን እናጠናለን ማለት ነው። ስለዚህ ሁሌም ገበያዎችን እናጠናለን ማለት ነው። ነገር ግን ይሄ የዋጋ ኢንፍሌሽኑ አለ የለም የሚለውን ለመለየት ግን ቢያንስ በየወሩ ዋጋዎች እናጠናለን ማለት ነው። የተለያዩ እቃዎች አሉ የምናጠናቸው እቃዎች ማለት ነው። በተለይም የማዕቀፍ ስምምነት ውስጥ ያሉ እቃዎች አሉ። ወደ ሰባት አይተማች አሉ። ስቴሽነሪ፣ የአይቲ እቃ፣ ፈርኒቸር፣ አይቲ እቃዎች፣ የጎማ፣ የጽዳት እቃ፣ እነዚህ እቃዎች አሉ ማለት ነው። እና እነዚህን እቃዎች ላይ ገበያው ላይ ግዴታ እየወጣን ማጥናትና የዚህን አሰስመንት እየሰራን ለሚመለከተው የስራ ክፍል ወይም ደግሞ ለዋና ስራ አስኪያጃችን የምናሳውቅበት ሂደት ነው ያለው ማለት ነው። ገበያ ጥናት የምናካሄደው ከጨረታ ኮሚቴ ወይም ደግሞ ጨረታውን ካወጣው አካል የሚሰጠን የፍላጎት መግለጫ አለ። እሱን በመያዝ ፎርም አዘጋጅተን የቢሮውን ትክክለኛ ማህተም አስደረገን ህጋዊ የሆነ ደብዳቤ ነው ይዘን የምንሄደው። በዛ መሰረት ነጋዴዎችን ሄደን በመጠየቅ ወቅታዊ ገበያ ትክክለኛ ወቅታዊ የገበያ ዋጋ እንዲሞሉልን በማግባባት ነው የገበያ ጥናትን የምናካሄደው። ስራዎች በሚመጡበት ሰዓት ላይ ከተለያዩ ዲፓርትመንቶች ይመጣሉ። በዋናነት ከሶስቱ ከዳይሬክተሮች ይመጣሉ ማለት ነው። እነዛን መሰረት አድርገን የራሳችን ዋጋ የምንሰበስብባቸው ቅጻቅጾች አሉ ማለት ነው። ለምሳሌ ለመነሻ ዋጋ ሲሆን፣ ለማስወገድ የሚወገዱ ንብረቶች ሲሆን፣ ለጨረታ መነሻ ሲሆን፣ የራሱ የሆነ ቅጻቅጾች አሉት ማለት ነው። እነሱን ዴቨሎፕ እናደርጋለን። በተመሳሳይ ደግሞ የተላኩልን ስፔኮች አሉ። በስፔኩ መሰረት መጠናት ስለሚኖርበት እያንዳንዷን ስፔች ስፔክ ኮፒ እየተደረገ ከነ አቫሪው ዋጋ ማስሞሊያው ጭምር አጀስት እየተደረገ ይሰጣል ማለት ነው። ለባለሙያዎቹ የገበያ ጥናት ወይም ደግሞ የመረጃ ሰብሳቢ ባለሙያዎች ማለት ነው። እነሱም ደግሞ ሚሄድባቸው ቅድም እንዳልኩት የስድስት የገበያ ማዕከላቶች አሉ ማለት ነው። እነዛ ስድስት ማዕከላቶች ላይ ኮንሲደር አድርገው ሚኒመም ሶስት ሶስት ዳታዎችን ከአንድ የገበያ ማዕከል ላይ ይወስዳሉ ማለት ነው። ሚኒመም ሶስት ዳታዎችን ለምሳሌ አሁን ቦሌ አካባቢ ያለ ገበያ ማዕከል ካለ ቦሌ አካባቢ ላይ ሶስት ዳታዎችን አንዱ እቃ ሶስት ይወስዳሉ። ከሳንቺስ አካባቢ፣ አዲሱ ገበያ አካባቢ፣ ላፍቶ አካባቢ በአራቱም በአምስቱም ዳይሬክሽን ላይ የገበያ ማዕከላቶችን መሰረት ተደርጎ ዳታዎችን እንዲወሰድ ይደረጋል ማለት ነው። ወቅታዊ የገበያ ጥናት መካሄዱ ፍትሃዊ የገበያ ውድድር ከማስገኘት ባሻገር ከተቋማት የተጠየቁ እቃዎች ገበያው ላይ መኖራቸውን ለማረጋገጥ እንዲሁም ዋጋውን ለመወሰን የሚረዳ የአሰራር ሂደት ነው። ገበያ ጥናት መደረጉ በጣም ዘርፈ ብዙ ጠቀሜታ አለው። አንደኛ የእኛ እንግዲህ መስሪያ ቤት እንደሚታወቀው ብዙ የማዕቀፍ ግዢዎችን በአንድ ማዕከል አድርጎ ነው የሚገዛው። እነዚህ ግዢዎች እንግዲህ ሲፈጸሙ ከሙስናና ከተለያዩ ነገሮች ለመጠበቅ ወቅታዊ ዋጋ ምን ይመስላል የሚለው የተጋነነ ዋጋ እንዳይሰጡት ተጫራቾች ዋጋ ሰብረውም ደግሞ መንግስት ማግኘት ያለበትን ኮስት ሚኒማይዝድ በሆነ መንገድ ማግኘት ያለበትን ጠቀሜታ እንዲያገኝ ወቅታዊ ዋጋው ምን ይመስላል የሚለው ሪያሊቲውን ማወቅ ስላለብን ይጠናል ማለት ነው። ዋና ዓላማችን ፍትሀዊ ውድድር ለማምጣት ነው። ሁለተኛ የቀውን የሚያወጣውን ዋጋ ለመገመት የሚያስችለናል። ለምሳሌ ማስወገድ ላይ ያልተፈለገ ዋጋ ተተክሉለት ያልተፈለገ ዋጋ ፕራይስ ሴት እንዳይደረግ እሱንም ይከላከልልናል። ስለዚህ በየትኛውም መንገድ የመንግስትን የገንዘብም ጥቅም የመንግስትንም ጥቅም የማህበረሰቡን ጥቅም ያስጠብቃል በትክክፍታዊ ነገር ያመጣል ብለን ምንሰራው አንድ እቃ የሚገዛ እቃ ገበያው ምን ያህል ነው የሚለውን ነገር ለመለየት ይጠቅመን ይችላለኝ። በሁለተኛ ደረጃ ደግሞ የምናመጣቸው ዋጋዎች ትክክለኝነቱ ጥራቱንና ትክክለኝነቱን የያዘ መሆን አለበት ማለት ነው። ስለዚህ ይሄ ዋጋ ትክክለኛ ነው ወይም ለምሳሌ ግዢ ዲፓርትመንት የሚገዛው እቃ ዋጋው ትክክል ነው ወይ የሚለውን ነገር ማወቅ አለበት። ይሄን ለማድረግ ደግሞ የእኛ ዲፓርትመንት ወይም ደግሞ የገበያ ጥናት ዳይሬክቶሬት ጥናቱን ወጥቶ ማጥናት አለበት። ስለዚህ እዛ የሚገዛው እቃ ዋጋው ትክክል ነው ወይ የሚለውን ለማረጋገጥ አንድ ይጠቅመናል። ሁለተኛ ደረጃ ደግሞ እንደ መንግስት ማዕቀፍ ግዢ ስለሆነ እኛ የምንገዛው የማዕቀፍ ስምምነት ግዢ ስለሆነ ኢኮኖሚክ የሆነ ጠቀሜታ አለው አንደኛ በአንድ ማዕከል እየተገዛ ያለው እቃ ፌር በሆነ ዋጋ ነው እየተገዛ ያለው። ስለዚህ መንግስት የመንግስት ተቋማቶች በየራሳቸው ሲገዙና በአንድ ማዕከል ሲገዛ ያለው የዋጋ ልዩነት አለ ማለት ነው። አንደኛ አሰራሩን ያዘምናል፣ ሁለተኛ ደግሞ በመሃል የሚኖሩ የብልሹ አሰራሮችንም ይታደጋል ማለት ነው። የመገልገያ እቃዎች የአቅርቦት ጥራትና ወቅታዊ የዋጋ ጥናት ለማድረግ ባለሙያዎች ወደ ንግዱ ማህበረሰብ በሚሄዱበት ወቅት ከአንዳንድ የንግድ ማህበረሰብ ዘንድ የትብብር ማነስና ትክክለኛ የዋጋ ተመን ያለማግኘት እንደ ችግር ይነሳል። እኛ የገበያ ጥናቱን ስናካሄድ ያው ከፍላጎት አንጻር አንዳንዴ ፍላጎት የሌላቸው ነጋዴዎች አሉ። ምክንያቱም የገበያ ጥናት ስለሞላን ምን እንጠቀማለን የሚል ጥያቄ ያነሱልናል። ነገር ግን ጨረታ መወዳደር እንደሚችሉ ቢሮ የሚሰጠውን አገልግሎት የተለያዩ ሚዲያዎችን እንዲከታተሉ እንዲሁም ደግሞ የቢሮውን ድረገጽ እንዲጠቀሙና የሚሰጠውን አገልግሎት በትክክል እንዲረዱ በማድረግ በማግባባት ትክክለኛ ወቅታዊ ዋጋ እንዲሞሉልን የማድረግ ስራ ነው የምንሰራው። ከንግዱ ማህበረሰብ መረጃዎቹን ተቀብሎ በትክክለኛ መረጃ ማግኘት በጣም ከባድ ነው። የመረጃውን ጥራት ለመወሰን የትክክለኛነት ያስፈልገናል ምክንያቱም እነዚህ ገበያ የምናጠናባቸው እንዳሎች ቅድም የጨረታ ፋይናንሻል ለመገምገም ፋይናንሻል መገምገም ማለት ፌርነስን ማምጣትም ተወዳዳሪነትን እኩል ኮምፒት እንዲያደርጉ ያልተገባ ዋጋ እንዳይመጣ መከላከያ መንገድም ስለዚህ በአግባቡ ነው እሱ አይተመን ሄደው እና ችግሮቹን ስናይ መጀመሪያ ለመስጠት ፍቃደኛ አይደሉም፣ ነጋዴዎቹ ያው ከብዙ አንግል ከግብርም ከምንም የሚያያይዙበት ነገር አለ ከእሱ አንግል በማየት ልጅ ለመስጠት ፍቃደኛ ያለመሆን፣ በፈለግነው መንገድ ዳታዎቹን አለማግኘት። ሁለተኛ ነገር ደግሞ በመሰረታዊነት ዳታዎቹን አሁንም ያስቸገረን ያለው ያው ፊት ለፊት ዳታው የሚሰጡን ሰዎች ስለ እኛ በስፔክ ስለምናጠና ስፔሲፊኬሽን፣ ያለ ስፔሲፊኬሽኑን ተረድተው ተገንዝበው ያ ቃ ነው ወይ ትክክለኛው ቃ የተቀመጠው ቃ ነው ወይ የሚለውን ዳታ ሴልስማኖቹ እኛ ጋር በደንብ ቃውን አቀውት ያለመስጠት ችግሮች ይስተዋላሉ። ዞሮ ዞሮ ጥቅሙ ለኛ እንደሆነ ስለሚገባን ብዙ ጊዜ ዋጋ ጥናት በደስታ እና በትክክለኛው መረጃ ነው ዋጋ የምንሰጠው። ብዙ ጊዜ ያው ትንሽ የመቆየት ነገር ስለሚኖር የቀን ገደብ እንሰጣለን። ዋጋውን የምንሰጠውም ደግሞ የሰዓት እንትንም ቢኖር ሲመጡም ለማስተናገድ ጥሩ ዋጋ የምንላቸውን ዋጋዎች እንሰጣለን። ለምን ብዙ ጊዜ የስቴሽነሪ ጽዳት ዕቃ ዋጋዎች ፊክስድ ስላልሆኑ በሰዓቱ ያለውን ዋጋ ትክክለኛ ዋጋ ፌር በሆነ መልኩ የሁሉንም ዋጋ እንሰጣለን። በአግባቡ የሚሰጡን ነጋዴዎች አሉ። ዋጋውን ትክክለኛ ነው፣ የእኔ ዋጋ አሁን የሚሸጥበት ይሄ ነው ብለው ዋጋዎቹን ይሰጣሉ። አንዳንዶቹ ደግሞ ከግብር ጋር ያያይዛሉ። ትክክለኛውን ዋጋ ለመስጠት የሆነ እንቅፋት የሚሆንባቸው አመለካከቶች አሉ ማለት ነው። ስለዚህ አንደኛው ችግር እሱ ነው። ሁለተኛ ደግሞ የዋጋ ማስተካከያ በሚኖርበት ሰዓት ላይ ቅሬታዎች ይኖራሉ ማለት ነው። አንደኛው ችግር ማለት ነው ዋጋ አንሶናል የሚል ማለት ነው። አንዳንዱም በስቶብናል ብሎ የሚሰጥ ያው ነጋዴ የለም። አንሶናል የሚል ነጋዴ አቅራቢ ነው ያለው ማለት ነው። ነገር ግን እኛ የምናመጠው ዳታ ማርኬቱ የሰጠንን ስል እስከሆነ ድረስ ያንን ነገር ወደ ዳታ ሽት በማስገባት ለማስተላለፍ ነው ጥረት የምናደርገው የኤጀንሲውን ስራ ለማቃናት የተሻለ ለማድረግ የንግዱ ማህበረሰብ በጣም አስፈላጊና መሰረታዊ ሮል አለው፣ ኃላፊነት አለው። ያ ሲባል የኛ የኤጀንሲው የግዢና ንብረት ማስወገድ አገልግሎት ባለሙያዎች ሲመጡ ማንኛውም ነጋዴ በቀናነት ተገቢውን ዋጋ፣ የወቃውን ዋጋ በተገቢው መንገድ ቢሰጥ። ምክንያቱም ያ ማለት ያው ሁሉም ነጋዴ ቤተሰብ አለው። ከመንግስት የሚወጣው ገንዘብ ለማህበረሰቡ ነው፣ የማህበረሰቡ ጉዳት ነው። እኛ አላግባብ ብናወጣው ማህበረሰቡ ነው ጎጂ ስለሆነ ያን ታሳቢ አድርጎ ቀና በሆነ መንገድ ያው ተገቢው የሚችሉትን ያክል በሚችሉት መንገድ ዋጋ ይሆናል ብሎ እንዲሰጡን፣ ያው ስለ መስሪያ ቤታችን አስተዋውቀን ጨረታው ግልጽ እንደሆነና እነሱ መወዳደር እንደሚችሉ በዚህ እድል ተጠቅሞ የራሳቸውን ማግኘት ያለባቸውን ጠቀሜታ እንዲያገኙ እድሉን እንጋብዛቸዋለን። ስለ ወቅታዊ ዋጋ ሲሰጡ ደግሞ ሀገርን እንደጠቀሙና ወጪን ከሀገር እንደታደጉ ግንዛቤ እየፈጠር ነው። ይሄንን ግንዛቤ በመፍጠር ይሰጡናል ማለት ነው። በጣም ብዙ መሻሻሎች አሉ። በዚህ መንገድ ሄደን ድረገጻችንን እየሰጠን ስለ መስሪያ ቤታችን እያስተዋወቅ ናቸው። ብዙ በፊት የሚያስቸግሩን አሁን ላይ ግን መረጃውን የሚሰጡ እንትኖች ነጋዴዎች ብዙ ተፈጥረዋል ማለት ነው። እንግዲህ በእኛ በኩል የተለያዩ መካኒዝሞችን እየጠቀምን ነው። አንደኛ የማህበራዊ ሚዲያዎችን እየተጠቀምን ያለ ነው። ነጋዴዎች እንዲያገኟቸው ከገበያ ጥናት ጋር ተያይዞ እንደ ሀገር ያለውን ኢኮኖሚያዊ ጠቀሜታ እንዲረዱ ጥረት እያደረግን ያለ ነው። ስለ ገበያ መረጃ አሰባሰብ ንሃው እንዲኖራቸው ማለት ነው። በተመሳሳይ ደግሞ እኛ የተለያዩ ፍላየሮችንም ብሮሸሮችንም እንዲሁም ደግሞ የመረጃ ሰብሳቢ ቅድም ያይሻቸው የመረጃ ሰብሳቢ ባለሙያዎች እነሱም ጭምር የግንዛቤ መድረኮችን ይፈጥራሉ ማለት ነው። እዚው በያሉበት ማለት ነው። ለምሳሌ ካሳንችስ ሲሄዱ ካሳንችስ ላይ ግንዛቤ ፈጥረው ነው ዳታውን የሚሞሉት ማለት ነው። ስለዚህ የግንዛቤ መድረኮችን እየፈጠር ነው ያለ ነው። በተመሳሳይ ደግሞ ተቋማትንም ጭምር ነጋዴዎችም አቅራቢዎችም መድረኮች አላቸው። በየሩብ ዓመቱ መድረኮች ሲኖሩ እነሱ ላይ መሰረት አድርገን ግንዛቤ ለመስጠት ጥረት እናደርጋለን ማለት ነው። በአቅራቢዎችም በኩል የሚኖሩ ቅሬታዎችንም ጭምር በተመሳሳይ ለእነሱም መድረኮችን በመያዝ ግንዛቤዎችን ለመፍጠርና የምንሰራበትን አካሄድ ጭምር ለማሳየት ጥረት እያደረግናል። ድቴል ለማስረዳት እንሞክራለን ማለት ነው። ስለዚህ በሱ ምክንያት ከአምናው በዚህ ኳርተር ላይ የተሻሻሉ ነገሮች አሉ። ለምሳሌ የአምናውን ኳርተር ችግሮች ብናይ አሁን ላይ ባለው ኳርተር ወይም ደግሞ 2017 የነበረው አንደኛ ሩብ አመት፣ እና 2018 ያለውን አንደኛ ሩብ አመት እንዳታ ወስደን ስናየው ፈጽሞ ይለያሉ ማለት ነው። ስለዚህ በነጋዴውም በኩል የተወሰኑ መሻሻሎች አሉ፣ በአቅራቢዎችም በኩል ደግሞ መሻሻሎች አሉ ማለት ነው። ስለዚህ በዋናነት ሚዲያውን ተጠቅሞ ግንዛቤ መፍጠር፣ በየትኛው መካኒዝም የግንዛቤ መድረኮችን እየፈጠር መሄድና ነጋዴው የተሻለ አመለካከት እንዲኖረው ምክንያቱም እኛም የመንግስት አገልጋይ ብንሆንም ሀገራችን ትመለከተናለች። እዚህ የምናገለግለው ነገር ለሀገር ነው ብሎ ማሰብ ነጋዴው መዛ ያለው የራሱ ሀገር ነው። ለእኛ የሚሰጠው ዳታ ለሀገር ይጠቅማል ብሎ ዳታዎችን መስጠት አለበት ማለት ነው።